በመጨረሻም በትላንትናው ዕለት በጋሻው በራሱ ቸርች ውስጥ እያለቀሰ የሰበከው የእመቤታችን ድንግል ማርያም ስብከት በእጅ ገብቷል። እንደሚታወቀው በቅርቡ አንዲት በምንፍቅና እምነት ውስጥ ያለች ሴት በእመቤታችን ስላድኑ አድኑሎ ያልተገባ ነገር ስታደርግ የነበረ ሲሆን ይህንን የተመለከተው በጋሻው ትላንት ማምሻው ላይ በአዳራሽ ለተሰበሰበው ሕዝብ በቁጣ እያለቀሰ እመቤታችንን አትንኩ፣ የአምላክ እናት ናት እያለ የተናገራቸው ሲሆን ሙሉን በቪዲዮ መጨረሻ ላይ ያስደምጣችኋለሁ። ይህን ቪዲዮ ቀርጸ ለላክልኝ ወንድሜ አብዮን ለማድረግ ያመሰግናለሁ። ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላለሁ ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ አውቃለሁኝና የማንም ሰው የህይወት ስልጣን ደግሞ በፈጠረው በፈጣሪው ስልጣን ስር ያለ ነገር ነው። ለዚህ ነገር አሳልፈ እንድትሰጥ የሆነበት ምክንያት ደግሞ የራሱ ምክንያት አለው። ለብቻይም ሳይሆን ያው መግዛት ረዳትነት በመጨረሻም ተወዳጁ ድምፅ የቴዲ አፍሮ ዘፈን ለማቆም መወሰኑን እና ወደ መንፈሳዊ ህይወት ማዘንበል እንዳለበትን ለራሱ በማሳመን ፈጣሪንም ከፊት በማስቀደም እየተንቀሳቀሰ መሆኑ ተሰማ። በዚህም በተደረገለት ኢንተርቪው ላይ ቴዲ ለምን ይህንን ውሳኔ ለመወሰን ፈለገ? ምን ሳነሳሰው ስለሚለው ከራሱ አንደበት መረጃዎችን አስደምጣችኋለሁ። ሰቦቻችንን አጥተን ወንድሞቻችንን እህቶቻችንን

ፍትህ ለክርስቲያን ታደለ የሚለው እንቅስቃሴ በውጭና በሀገር ውስጥ በሚገኙ ትውልደ ኢትዮጵያውያን አሁንም ተጠናክሮ ቀጥሏል። ይህም እንቅስቃሴ በአብን አባል በሆኑት በዶክተር ደሳለኝ ጫኔ የተመራ ሲሆን ብዙዎችም ተቀብሎታል። ታዲያ በቪዲዮ መግቢያ ላይ እንዳሳየኋችሁ ጀግናው የህዝብ ተወካዮች ምክር ቤት አባላቱ ክርስቲያን ታደለ በአማራ ክልል በተቀሰቀሰው ግጭት ሳቢያ በቋሪት የሚወዷቸውን ቤተሰቦቻቸውን ካጡ በኋላ ልባቸው በሀዘን ጠቁሮ እንባም እየተናነቃቸው የተናገሩት ንግግር ሲሆን ዛሬም ከማረሚያ ቤት ያስተላል የሚተላለፉትን መልእክት አስደምጣችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የሚመሰገን ይሁን። በዛሬው ቀጠሯችን እጅግ በጣም ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ፣ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር እችላለሁ ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ አውቃለሁና እዛ ውስጥ እንዴት አድርጌ መኖር አለብኝ ነው ትልቁ ነጥብ። የማንም ሰው የህይወት ስልጣን ደግሞ በፈጠረው በፈጣሪው ስልጣን ስር ያለ ነገር ነው። ለብቻዬም ሳይሆን ያው መግዛት ረዳትነት ተወዳጁ ድምፅ ቴዲ አፍሮ የሀሳብ የመጣው ደግሞ ወደ ተግባር የሚቀየረው በእኔ ፍላጎትና ጉልበት ሳይሆን በፈጣሪ እርዳታ ብቻ ነው ሲል ይደመጣል። ለመሆኑ ምንድን የተፈጠረው የብዙዎቻችሁ ጥያቄ እንደሚሆን አልጠራጥርም። ድምፃዩ ካሁን ቀደም ከዘፈኔው ቱርቁ ፈጣሪን እያመሰገነ ለመኖር በርካታ ጥረቶችን በማድረግ በተደጋጋሚ ጊዜ ወደ ገዳም በማቅናት ሙከራዎችን ሲያደርግ የቆየ ሲሆን በንግግሩ መግቢያ ላይም እንዲህ ሲል አድምጥነዋል። ማለፍ የምንችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚያ አጥር እንዴት መኖር እንዳለበት ነው በመጽሐፍ ቅዱስ ውስጥ የሰው ልጅ እግዚአብሔርን ትእዛዛት ጠብቆ በዚያ በተቀመጠለት አጥር ውስጥ እንዴት ህይወቱን በደስታ ፈጣሪውንም ሳያሳዝን ይኖራል ትልቁ ጥያቄ ነው እዚህ ምድር ላይ ስንኖር በአንድም ሆነም በሌላ ምክንያት ፈጣሪን ደስ አናሰኘውም ነገር ግን አንድ ማወቅ ያለብን ነገር የሁላችንም ነፍስ በእጁ የተያዘ መሆኑ ነው ስለሆነም እኔ ከዚህ ከዘፈን ህይወት ወጥቼ በንሳም ተመልሼ ፈጣሪን ማገልገል እፈልጋለሁ ይህ ታዲያ በእኔ ፍላጎትና ጥረት ስለሚሆን የእሱ የአምላክ እርዳታ ያስፈልገኛል

ታሳቢ እንድታደርጉ እፈልጋለሁ። ፍት ለህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የሚለው እንቅስቃሴ በጀግናው ዶክተር ደሳለኝ ጫኔ እየተመራ በሀገር ውስጥ ብሎም በውጭ በሚገኙ ኢትዮጵያን እንዲሁም በዓለም አቀፍ ፍትህ ሚኒስትር እና ሰብአዊ መብት ኮሚሽን እንዲሁም በሲፒጄ በኩል ከፍተኛ ጫና እየተደረገ ነው። አንቀጥቅጥ ተብሎ የሚጠሩት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ስለ እውነት በመሞገታቸው ህዝባቸው ስለሚደርስበትም ሰቁቃ በመናገራቸው ሳቢያ ዘብጥ እያሊወርዱ እንደቻሉ ምንጮች ያሳያሉ። ያ በቪዲዮ መግቢያ ላይ ክርስቲያን ጥቁር ተጎናጽፈው ልባቸውም ባዘን ደምቶ እምባ የተናነቃቸው በቋሪ ስለሚገኙ ቤተሰቦቻቸው እልፈት እንዲሁም በአማራ ክልል ላይ ብዙዎች ወንድሞቻቸው፣ እህቶቻቸውን ብሎም እናት አባቶቻቸውን እያጡ እንደሆነ ለህዝብ ተወካዮች ምክር ቤት አባላቱ ያሳወቁበት ሲሆን ክርስቲያን አላማቸው አንድና አንድ ነው። እውነት እውነት እውነት፣ የእውነት አምላክ ፈጣሪ ነፃ እንዲያውጣቸው በጸሎት እናስባቸው። የመጨረሻው መልእክቴ ነው። የእኛ መራራ ህይወት ነው የኛ ምራራ እንደ ቤት ሌላ ያላችሁ የኛን ድካም አትዩ፣ የኛን ምራራነት አትዩ። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። ይህንን ስል ከልቤና የእውነቴን ነው። በጋሻው ደሳለኝ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሱ የአሮማ ቻናል ላይ የተናገረ ሲሆን ይህንንም ሊናገር የቻለው ከሰሞኑ በተመለከተው አሳሳቢ ድርጊት ነው። ታዲያ በማግስቱም ቅዳሜ ማለትም በትላንትናው ዕለት ስለ እመቤታችን ቅድስት ድንግል ማርያም በራሱ ቸርች ውስጥ በተዘጋጀው ፕሮግራም ላይ ህዝቡን በእንባ ያራጨ አንድ መልእክትን አስተላልፏል። እሱ ምንድን ነው ተከታትለን እንመለስ። ፕሮቴስታንት ፓስተሮች ወንድሞቼ፣ ብዙ ጊዜ ለአገልግሎት ስንቆም ብዙ ሴቶችን ጠቅሰናል መጽሐፍ ቅዱስ ውስጥ የሚያስገርም ስራ የሰሩ ስለ እነሱ ሰብከናል። ለአብርሃም ሚስት ስለ ሳራ ስለነ ዲቦራ ደግሞ በሐዲስ ኪ ስለ ነ ልዲያ ደግሞም አስራ ሁለት ዓመት ሙሉ ደም ስለሚፈሳት ያቺ ምስኪን ሴት ስለ ሁሉ ሰብከናል። እናረሳው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናት ት ጊዜ ሰብከን ለምን ያህል ጊዜ ተናግረን ይሆን? እንፈራለን እኮ ይህ ስብከት የኦርቶዶክሳውያኑ እውነት ከሆነ ወዳጅ የገለጠው ግለጠው ወይንም ኦርቶዶክሳውያኑ ስለሚጠሩት እኛ አንጠራ። ለድንግል ማርያምንስ ማን ይቀርበናል? እስኪ ንገሩን። ዲቦራ ድንግል ማርያም ለጌታ ማን ይቀርባል? እስኪ ንገሩን። እንግዲያ ድንግል ማርያም ለምንድን ነው ልባችን እንቢ? መላእክት ያድናሉ፣ ክርክሩን ፍተው ያድናሉ፣ ያሻግራሉ። አሻ ተጠቀም በአገልግሎታቸው። ከዚህ በኋላ እቺ ቤተክርስቲያን ይሄ ጉባኤ መላእክትን በተመለከተ ክርክር ውስጥ አይገባ በዞቻችሁ እንደምታውቁት በቅርቡ አንዲት በምንፍቅና ውስጥ የምትገኝ ሴት ይመቤታችንን ስላድኖ በመቅደዶ ምክንያት በዚህ በክርስቲያኑ ብሎም በሌሎች ቤተ እምነቶችም ሳይቀር ስትወገዝ ነበር። ታዲያ ይህንንም ተከትሎ በጋሻው በትናንትና ነው ለት ቅዳሜ 11 ሰዓት በጀመረው ፕሮግራም ላይ በቸርች ለተሰበሰበው መን የተለያዩ ግብዥ የተደረገላቸው ፓስተሮች ስለመቤታችን እንዲሁም ስለ ቅዱሳን መላእክት ሲነግራቸው አምሽቷል። በስብከቱም ለምንድን ነው የማርያም ስም ሲጠራ ክፉ መንፈስ እንዳደረበት ሰው የምንንቀጠቀጠው? ቆይ ምን አይነት በሽታ ነው? እሷ እኮ የጌታችን እናት ናት። ወይንስ ኦርቶዶክሳን ስለሚጠሯት፣ ስለሚያከብሯት፣ ስለሚወዷት ነው እኛ አጌነስት ይሆን ነው? ከሁሉም እኛ ከምንሰብካቸው ከነ ጳውሎስ ከነ ሊዲያ 12 ዓመት ደም ከሚፈዛት ከዛች ሴት ማን ይቀርባል ለጌታ? ታዲያ ለምንድን ነው ልባችን እምቢ አለን? ሲል ተናገራቸው። ታዲያ በዚህ ንግግሩ በጣም የተሰማቸው ብዙዎች ያለቀሱ ሲሆን በርካታ ፓስተሮችና ነብይ ተብዬዎችም ስብከቱ ሲያልቅ ለቀ ወጥተዋል። መንፈሱ መቼ ያስቀምጥና ኑኝ በቅርቡ ተሸውደውና በጥቅም ተገዝተው የሄዱ ወንድምቶቻችን ወደ ታላቁ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለሳሉ። የሀሰተኛ ፓስተሮችና ነቢዮች አዳራሽ ባዶን ይቀራል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ያምናሉ ብዬ አሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።